ይህንን ዓለም አትቀበለውም። ለዓለም መሞት ሽንፈት ስለሆነ መሞት በሞቱ በሞተው እመንና ዳን ማለት ለዓለም ለፍጥረታዊ ሰው ሞኝነት ነው፣ እንደ ጅልነት የሚቆጠር ነው። እንዴት እንዴት ሆኖ ለምን፣ በምን መልኩ እንዴት እንደዛ ሊሆን ይችላል? የሞተውን ሰው ባምን እንዴት ልድን እችላለሁ ብሎ ዓለም ስለሚፈላሰፍ ብዙ ነገሮችን ስለሚጠይቅ፣ በዓለም መስፈርት አንጻር ዓለም የራሳቸው የጀግንነት መስፈርት አላቸውን። በዓለም መስፈርት ጀግና የሚባለው የገደለ ነው እንጂ የሞተ አይደለም። የሞተ የተሸነፈ ነው፣ ጀግናው የገደለ ነው። ነገር ግን እግዚአብሔር በዓለም ሽንፈት የሚመስለውን በዓለም ሲታይ በዓለም መነጽር ሞኝነት የሚመስለውን ነገር ወሰደና ጥበብ አደረገው። ለዓለም የሚመስለው ሞኝነት መሞት፣ መሸነፍ ነው፣ ለዓለም ሞኝነት ነው። ይህንን ሞኝነት ግን እግዚአብሔር ጥበብ አደረገው። ያም ብቻ አይደለም፣ የእግዚአብሔር ኃይሉ ራሱ የተገለጠው መስቀል ላይ ነው። ለዓለም ሞኝነት የሚመስለው ይሄ መስቀል ላይ ነው ኃይሉ፣ የእግዚአብሔር ኃይል የተገለጠው እግዚአብሔር የፈጠረውን ስነ ፍጥረት እንኳን ብናይ እነዚህ መርማሪዎች የተባሉት የዓለም መርማሪዎች የተባሉት የደረሱበት ከደረሱበት ቦታ እንኳን እንነሳ ብንል እግዚአብሔር የዓለም መርማሪዎች ተመራምረው ተመራምረው በግምት እንኳን የደረሱትን ስናይ ትሪሊዮንስ የሚቆጠሩ ጋላክሲዎች አሉ። እና እነዚህ እያንዳንዳቸው ጋላክሲዎች ደግሞ ኢንቢሊየንስ የሚቆጠሩ ስታሮች ወይም ኮከቦች አሏቸው እያለን ብንሄድ ከነዚህ ውስጥ ትንሿ ኮከብ ፀሐይ ናት ብለን በፀሐይ ዙሪያ የሚዞሩትን ፕላኔቶች ብናይ ይህ ሁሉ አስፈሪና ግዙፍ የሆነ ዓለማት ተፈጥረዋል። እግዚአብሔር ነው የፈጠረው። እግዚአብሔር ይህንን አስፈሪና ሰዎች ተመራምረው ተመራምረው ሊደርሱ የማይችሉትን ዓለማትን ሲፈጥር ኃይሉን አልተጠቀመም። ይሁን በሚለው ቃሉ ነው። እንደምናውቀው ኃይሉን ምንም አይነት እግዚአብሔር በእነዚህ ነገሮች ላይ ኃይል ተጠቀመ የሚል አናይም። እግዚአብሔር ስነ ፍጥረትን ስለተጠቀመ በዚህ ኃይል የሚል መጽሐፍ ቅዱስ የለም፣ የተጻፈ የለም። እግዚአብሔር ኃይሉን የተጠቀመው መስቀል ላይ ነው። ይሄ ነው የማዳን ስራውን ሲሰራ፣ ይሄ ስራ የእግዚአብሔር ኃይልን ገለጠ። ይሄ የመስቀሉ ቃል የእግዚአብሔር ኃይል እየተገለጠበት ነው። ለዓለም ግን ሞኝ ነገር ይመስላል፣ ሞኝነት ይመስላል። ለእኛ ለምንድን ግን እንረዳዋለን፣ የእግዚአብሔር ኃይል ነው። በዚህ ነው የዳን ነውና፣ ለዓለም ሞኝ በሚመስለው ነገር ነውና የዳን ነው። ዓለም እንዴት ነው የመስቀሉን ነገር ሞኝ የምታደርገው? ይከብዳል። ለምን ሲባል ክርስቶስ መስቀል ላይ ሞተ፣ ስለዚህ ያድንሃል እስኪ የክርስቶስን የመስቀል ነገር እንዴት እንደሚያድን አስረዳ ፕሩፍ አድርጋ አምጣው ዓለም በምትደርስበት ነገር በካልኩሌሽን ይሁን ወይም በንግግር ችሎታ ብዛት ይሁን ለዚህ ነው በንግግር ችሎታ አልመጣሁም የሚለው በቃል ጥበብ አልመጣሁም የሚለው በእንደዚህ አይነቶች የቃል ጥበቦች ተጠቅመ የክርስቶስን መስቀል አሳይ እንዴት እንደሆነ ፕሩፍ አድርጋ አሳይ ይላል ዓለም የክርስቶስ ሞቶ አዳነ የሚለው እንዴት ሊሆን ይችላል? ዋናው አምላክ እንዴት ሊሞት ይችላል? መጀመሪያ እስኪ ፕሩፍ አደረጋ አውርደ አሳየ ነው። አምላክስ ሰው እንዴት ሊሆን ይችላል? ይህስ ፕሩፍ አለው? ይህንን ማሳየት ይቻላል? በካልኩሌሽንም ይሁን በተለያዩ መንገዶች የሆነ ተጨባጭ መረጃ ማሳየት ይቻላል። የሚታይ ነገር፣ እሙን የሆነ ነገር ሊታይ ይችላል ሰዎች በአይናቸው ሊያዩት የሚችሉት ነገር ሊወጣ ይችላል እንዴ? ብሎ አለም ያምናል። ከዛ ውጪ አንቀበልም ስለሚል የዓለም መርማሪዎችም እዚህ ደረጃ ነው የሚደርሱት። ስለዚህ እንዲህ አይነቱ ነገር ዓለም ጨብጣ ነክታ ልታዩው የምትፈልገው ነገር ስላይደለ ስላልሆነ ለዓለም ሞኝነት ነው፣ ለእኛ ግን እግዚአብሔር ኃይል እንዴት እንደተገለጠ ያየልንበት ነገር ነው። የእግዚአብሔር ኃይል ስለሆነ እግዚአብሔር እንደዚህ ብሏል፤ የጥበበኞችን ጥበብ አጠፋለሁ የአስተዋዮችንም ማስተዋል እጥላለሁ ተብሎ ተጽፏለና። አሁን ጥበበኛ የታለ? ጸሐፊስ የታለ? የዚች ዓለም መርማሪስ የታለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን ይላል። ዓለም በጥበቧ እግዚአብሔርን ባጭሩ አላወቀችውም። ይሄ ሁሉ ጥበብ ዓለም እናውቃለን የሚሉት ጥበብ ተመራምሮ ተመራምሮ የሚደርሱበት ነገር እግዚአብሔር እንደ ሞኝነት አደረገው። ለምን በዚህ ዓለም ላይ ጥበበኞች የሚባሉት ሰዓሊዎች ሊሆኑ ይችላሉ፣ ሀውልት ሰሪዎች፣ ቅርጻቅርጽ የሚያወጡ ሰዎች ብቻ በየሙያው የተለያዩ ቦታ ያሉ ትልልቅ ቦታ ላይ ያሉ ሰዎች አሉ። ጥበብ የሚጠራበት አርቲስቶችንም ጨምሮ ማለት ነው። ይሄ የዓለም ጥበብ ነው። አለም በጥበቧ አለም በጥበቧ በስዕሎቿም ይሁን እግዚአብሔር ጋር ልደርስ አልቻለችም። አለም ልደርስ የቻለችው ጣዖት ጋር ነው፣ ሰይጣን ጋር ነው ልደርስ የቻለችው ከእግዚአብሔር መለየት ጋር ነው ዓለም በጥበቧ ልትደርስ የቻለችው። ስለዚህ እግዚአብሔርን በጥበቧ አላወቀችውም። መርማሪም ቢሆን እንደዚሁ ነው የሆነው። መርማሪ ብዙ ተመራምሮ ተመራምሮ ተመራምሮ በስተመጨረሻ እግዚአብሔር የለም ወደሚል ነው የደረሰው። መርማሪ ፈላስፋ፣ የዚች ዓለም ፈላስፎች፣ የዚች ዓለም መርማሪዎች መጨረሻቸው እግዚአብሔር የለም። ስለዚህ የሰው አመጣጡ የመጣበት አመጣጥ ከዝንጀሮ ነው ወደሚለው እንዲሄድ አደረገ። ይሄ ነው የዓለም ጥበብ። የዓለም መርማሪ የት አለ የሚለው የዓለም መርማሪዎች ወደ እግዚአብሔር ሳይሆን የደረሱት ከእግዚአብሔር ወደ መለየት ነው፣ ጭራሽ እግዚአብሔር የለም ወደሚለው ነው። መጽሐፍ ቅዱሳችን ደግሞ ሞኝ እግዚአብሔር የለም ይላል ብሎናል። የዓለም ጥበብ፣ የዓለም መርማሪዎች፣ የዓለም ጠቢባን፣ የዓለም ጸሐፍቶች ወደ እግዚአብሔር ሳይሆኑ እየቀረቡ የሚሄዱት ከእግዚአብሔር ወደ መለየቱ ነው። እግዚአብሔርን ወደ አለማወቁና የለም የለም ወደ ማለቱ ይደርሳሉ። የዓለም ጥበብ ይሄ ነው። ይህንን ደግሞ እግዚአብሔር ምን አደረገው? ሞኝነት አደረገው። ሞኞች ናቸው እንደዚህ የሚሉት በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና፣ ከአሁን በኋላ ደህንነት በስብከት ሞኝነት ነው። በስብከት ሞኝነት ነው ሲባል ሰባኪው ሞኝ ሆኖ ሲሰብክ አይደለም። ይሄ ቃሉ ነው፣ የመስቀሉ ቃል ለዓለም ሞኝነት ስለሆነ ነው በዛ ሞኝነት በሚመስለው ቃል ነው ሚድነው ሰው ነው እያለ ያለው እንጂ እንደው ሰባኪው የሚሰብከው ሰውዬ ከሌሎቹ አንጻር ሲታይ እንደ ጅልጅል ሲሆን ሞኝ ሞኝ ሲሆን አደለም። እግዚአብሔር ሲጀመር ከዚህ ዓለም ሲጠራ ሰዎችን ጅሎችን አደለም ሰብስቦ የጠራን፣ ሞኞችን ብቻ ሰብስቦ ያልተማሩትን አላዋቂዎችን ሰብስቦ አደለም የጠራው፣ ሁሉንም ምን የጠራው እግዚአብሔር ከሁሉም ቦታ ነው የጠራው። ካልተማሩት እነ ጴጥሮስን አስገብቷል፣ ከተማሩት ደግሞ እነ ጳውሎስን አስገብቷል። እና ጅሎችን ሰብስቦ ሳይሆን እግዚአብሔር የጠራው ሁሉንም አካቶ ሁሉም አቀፍ ነው። ስለዚህ እነዚህ ሰዎች ሲሰብኩ እየተጃጃሉ ይስበኩ አደለም፣ ሞኝ ሆነው እንደውም ሰው ሀይ፣ ወይን ይሄ ሰው ነቀለ እንዴ እንዲሉ አይነት አይነት ስብከት አደለ። ምን ሆኖ ነው ብቻውን የሚያወራው እየተባለ ስብከት የለ ምን ሆኖ ነው እንደዚህ? ምን ነክቶት ነው እየተባለ አይደለም። ነገር ግን የሚያወራው ነገር ነው አሁን የሚናገረው ነገር ለዚች ዓለም ሲታይ፣ ዓለም በጥበቧ ስላላወቀች እግዚአብሔርን፣ ለዚች ዓለም ሲታይ ያ የሚያወራው ነገር የመስቀሉ ቃል ስለሆነ ዓለም መስፈርት ላይ ስታስቀምጠው እሱ ነገር ሞኝነት ነው ብላ ነው ያስቀመጠችው፣ እሱን ስላወራ ነው ስብከት ሞኝነት የተባለው አለም ሞኝነት ነው ይሄ ነገር ብላ ያስቀመጠችውን ነገር ስላወራ ነው። የአለም ሞኝነት ነው ያለው። ሞቶ ማዳን ሞኝነት ነው፣ ለዓለም ሲታይ ፕሩፍ የሌለው ነው። በምንም አይነት ነገር ማስረዳት የማይቻል ነገር ነው። ተጨባጭነት አለም ጨብጣ ልትይዘው እና ይዛ ተመራምራ ልደርስበት የማትችለው ነገር ይሄ ነው። ስለዚህ ነው በስብከት ሞኝነት የሚያምኑት ሁሉ ይድናሉ የተባለው